ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችው ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ያለ ቅድም ላይ ብገብቼ በአጋጣሚ ስልክ ገባብኝ ማለት ነው፣ ስልክ ተቋረጠ በዛ እና፣ እንዴት ናችሁ ደህና ናችሁ ወይ? እንኳን አደረሳችሁ ልደታ ማርያም፣ ዛሬ ልደታ ናት። እንዴት ናችሁ ታዲያ?

ውስጥ ሆነሽ አላየሁሽም ነበረ ነበር እንዴት ቆየሽ? አንቺ ነሽ ላይሽ ላይክ አደረግሽልኝ። እንደዚያ ስወጣ አላየም ታውቂያለሽ። እዚህ ውስጥ አልነበርኩም አለሽ ወዴ። ትናንትና እራሱ እንደዚህ የለፈለፍኩኝ አይቼው ጽሑፍሽን። ሞተሻል አንቺ አሁንም ሞተሻል መሰለኝ በይ ብዬ ነው መቼም። አሁን ቅርብ ሰዓት ስለከፈትኩኝ አትወጭም ብዬ አስባለሁ። እንዴት ዋልሽ? ሰላም ነሽ? ጠይባ ጠይባ

ጠወይ ብዬ እንዳለሽ ይታየኛል። እዚህ ጋር ቁጠኛ ነኝ። አንቺ ነሽ ያለሽ። እዚህ ጋር ሁለት ሰው ነው የምትታየኝ። አንቺ ነሽ የምትሆኝ። ወጣሽ፣ ጻፍ ጻፍ አለሽ ወጥት ነው። በቃ እንገናኛለን። አይ ጠወይ ብዬ እኮ አለሽ የሆነ ከብተሽ የሆነ ቦታ ሄደሽ ነው እንጂ እዚህ ጋ እንዳለሽ ነው የሚያሳየው። ሌላ የገባ ሰው የለም። በእንደዚህ ደግሞ ማንም ሰው አይገባም። ሲ ደግሞ ለምን አልታየኝ የሚለው ጠይቤ ጠይባ እንዴት ምንሽ በናት ለኢትሳላት ካርዱ ሞልተሽ ሆነ እንዴት ነው